ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ። ሰላምሽ ከፊበልልኝ እናቴ ሁሌ ምኖርለት። ሰላምሽ ከፊበልልኝ እናቴ ሁሌ ምኖርለት። በስምአ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ሰላም ተወዳጆች አላችሁ እኔ የፍጥረት ባለቤት እግዚአብሔር መስገን በጣም ደህና ነኝ። ተወዳጆች እንግዲህ የመላእክትን ጉዳይ ስናነሳ የቅዱሳን መላእክት ጉዳይ በጣም ጥልቅ ነው። በነገራችን ላይ ትላንትና ምሽት በጣም ጠንካራ ነገር ሰርተናል። ዛሬ እንግዲህ ሶስት ነገሮች ናቸው በፊታችሁ ይዤ የመጣሁት። የመጀመሪያው ነገር የቅዱስነታቸው በቅዱስ ሲኖዶስ ስብሰባ ያነሱት ጠንካራና ወሳኝ ሀሳብ ላይ እግዚአብሔር ይስጥልን እንግዲህ መልሱ ምን ይሆናል የሚለውን ነገር የምናነሳበት ነው በሁለተኛ ደረጃ ግልጽ የውይይት ጥሪ ለቀለመወርቅ አተንፍሱ አበበ አቀርባለሁ ይህንንም በቅንነት እንድትረዱኝ ይሁን በሶስተኛ ደረጃ ዝማሬም በተመለከተ የፕሮቴስታንቶች አዳሽንን ባዮቹ ሉተር ካልቪን ዝዊንግሊን ምን አሉ? ምንስ ተናገሩ? ፕሮቴስታንት በዚህ ጉዳይ ምንስ ተረድቷል? የሚል ነገር ነው። በዚህ ዙሪያ ላይ ሀሳብ እንችላለን። ተወዳጆች፣ በዩቲዩብም በቲክቶክም በምናደርገው አገልግሎት ላይ ንቁ ተሳትፏችሁ ይቀጥል መልእክታችን ነው። መልስ እየሰጠን የምናልፍበት ብዙ ሀሳብ እንዳለ ከወዲው ይታሰብልን። ተወዳጆች ቅዱስነታቸው ቡራፊያቸው ደረሰን ምን አሉ ወደ አባታችን ንግግር እንሄዳለን ካላቸው ለሞትና ለጉዳት ሀብታቸውም ለዝርፊያና ለውድመት እየተዳረገ ነው ይህም ሁሉ ሆኖ ፍትህን እያገኙ አይደለም አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላከዋቸው እንዳሉ በሚመስል መልኩ በስመ ተሀድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ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 ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው ያለመረጋጋት በሕዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቡና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በእርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። ቃልቤት ያሰማልን። በእውነት ቡራኪው የደረሰን አባታችን ከልብ እናመሰግናለን። እንደነዚህ አይነት ጀገን ያሉ እውነትን ሰድረው ለትውልድ የሚቀርቡ መልእክቶች ከተጠያቂነት ያድናል። መንግስትም በዚህ ጉዳይ ላይ ምን እያደረገ እንዳለ በግልጽ ይታወቃል። ስለዚህ ቅዱስ ሲኖዶስ በእርግጠኝነት በዚህ ዙሪያ ላይ ጠንካራ ጠንካራ አቋሞችን ያሳልፋል የሚል ሙሉ ተስፋ አለኝ ነገር ግን በውስጥ ያሉ ካድሬዎች በዚህ ጉዳይ ላይ ምንን ያነሱ ይሆን? ነገሩ የአባታችንን የቅዱስነታቸውን ነገር ወደ ኋላ ሆኖ ወደ ሌላ ሀሳብ የቅዱስ ሲኖዲዮስ ሀሳብ ይጠለፋል። ለማንኛውም ዛሬ ተጀምሯል፣ ነገር ይቀጥላል። እያንዳንዱ ነገር በሰከነ ነገር እናየዋለን። አዎ የቅዱሳን የቤተክርስቲያንን ጉዳይና የምንገለገልባቸውን የንዋይ ቅድሳት ጉዳይ ማንም አፉን እየከፈተ ደግሞ እንደፈለገ እየተናገረ በአንድ የስልክ ጥሪ ፍቱት ፍትዋት የሚባልበት የመንግስት አስተዳደር ለቤተ ክርስቲያን ዳንቅራ እንጂ የቤተ ክርስቲያን የድጋፍ አካል ነው ብዬ አላምንም። ዛሬ ዛሬ ሊያጠፋት የመጣ የአመፅ ጉዳይን የያዘ እንደሆነ በግልጽ ይታወቃለን። ስለዚህ አባቶች ለሰማያዊ መንግስት ማደር ከሆነ በእንደዚህ አይነት ጉዳይ ላይ ቀዳሚ ሆናችሁ ቤተክርስቲያንን ታስከብሩልን ዘንዳ በግልጽ እምታይ በዚህ ጦርነት ላይ በትግራዩ ጦርነት አሁን በሚደረገው ጦርነት ላይ እየሞተ ያለው ባለማህተቡ ነው፣ ባለማህተቡ ነው። ስለሆነም ጠንካራ መልእክት ነው አባታችን የተናገሩት። ቃልዎት ያሰማለን፣ ቡራኬዎ ይድረሰን። ቅዱስነቶ ከልብ እናመሰግናለን፣ ከልብ እናከብሮታለን። እንግዲህ ስብሰባውን ለየት ባለ ነገር ከመጀመሪያው ጀምረን የምንዳስስበት ጠንካራ መርሃ ግብር ይኖረኛል። ሁሉንም ከሪፖርት ጀምሬ በሰከነ ነገር እያየው ነው። እንደ አጠቃላይ ግን ከውጤቱ ጋር አንድ ላይ ነው ማስቀመጥ ያለብን ብዬ ስለማምን ነው። ከልብ ነው ማከብራችሁ፣ ከልብ ነው ማመሰግነው ተወዳጆች። በሁለተኛ ደረጃ እንግዲህ የማነሳው ሀሳብ እንግዲህ ቅድስ ቤተክርስቲያንን ሳያውቁ በክህደትና እግዚአብሔር በማይከብርበት ጎዳና ላይ የዚህ ቅድስ ቤተክርስቲያንን የማትለውን ትላለች ብለው ከሚነሱ ግለሰቦች አንዱ ቀለሞርቅ አይተንፍሱ አበበ ይባላል የአባቱ ስም እንዲከጠራው እናቱ ወይዘሮ መስታወት ይባላሉ። ስለሆነም ለቀለም ወርቅ አተንፍሱ ግልጽ የውይይት ጥሪ እኔም አቀርብለታል ነው። እኔ ሀያ አራት ዓመት ሙሉ ፕሮቴስታንት የነበርኩኝ መናፍቅ ከፍዬ የማምን ሰው ነበርኩኝ። ይልቁኑ እኔ የተፋሁትን አንተ ደግሞ ተቀብለህ የእግዚአብሔር ሀሳብ ነው ያልከውን የመጀመሪያ የውይይት ጥሪ፣ የፕሮቴስታንት ውስጥ አንተ የምትናገረው ልሳን መጽሐፍ ቅዱሳዊ ነው? ቤተ ክርስቲያን የምታውቀው ነው ወይስ ስጋዊ አጋንንታዊ ልምምድ? በዚህ ጉዳይ ላይ በልሳን ዙሪያ የውይይት ጥሪ አቀርብልሃል ነው ምክንያቱም እኔ ልክ አይደለም ምለዋለው፣ አንተ ልክ ነው የምትለውን የፕሮቴስታንቱ ልሳን በሚዲያው ላይ ያለው መጽሐፍ ቅዱሳዊ ነው አይደለም የሚል ይህንን ሐሳብ ከዚህ በፊት አቅርቤልህ ፈርተህ እምቢ ብልሃል። ዳግመኛ ጥሪ አቀርብልሃለሁ። በሁለተኛ ደረጃ አያይዘን እምጠይቅህ ነገረ ድህነት ላይ በተመለከተ በእምነት ብቻ ወይስ በእምነትና ሚስጥራትን በመፈጸም የእግዚአብሔር መንግስት መውረስ ይቻላል የሚለውን እናነሳለን። አያይዘንም ሰው በእምነት ብቻ ዋን ሴቭድ ኦልዌይስ ሴቭድ የሚለውን ድነት አይጠፋም የሚለውን ድነት ቅጽበታዊ ወይንስ ድነት ፕሮሰስ የሚለውን መወያየት እንችላለን። አዎ ዋንስ ሴቭድ ኦልዌይዝ ሴቭድ መጽሐፍ ቅዱስ የማያውቀው ትምህርት ነው። ከአሁኑ መልስ አልሰጥህም። እኛ ኦርቶዶክሳውያን ድነናል፣ እየዳንን ነው፣ እንድናለን የሚል እውነትን ይዘናል። አንተ ደግሞ ድኝ ያለው አልጠፋም የሚል ትምህርት አለ። ይህንን በእግዚአብሔር ቃል እውነት ላይ በቃሉ እውነት ላይ በዚህ ዙሪያ መወያየት ከፈለግ፣ ግልጽ ጥያቄ ያቀርብልሃል። ምክንያቱም አንተ ከመጽሐፍ ቅዱስ ውጭ አትቀበልም፣ እኔ ደግሞ እንደ አንድ ኦርቶዶክስ ተዋህዶ ቅዱስ ትውፊትን እቀበላለሁ። ቅዱስ ትውፊትን ከማትቀበል ሰው ጋር ቅዱስ ትውፊትንና በቅዱስ ትውፊት ላይ ያሉ ነገሮችን መወያየት የለብንም። ስለዚህ በመጽሐፍ ቅዱስ ላይ ልሳን ምንድን ነው? የእግዚአብሔር መንግሥትን መውረሻ መንገድ እምነት ብቻ ኤስ ቅስበታዊ ወይስ ፕሮሰስ የሚለውን በግልጽ አማርኛ ለመወያየት ጥሪ አቀርብልሃለሁ። ጥሪውን ፍቃዱ ከሆነ ቴዲ አዋሳን አናግረ ነው፣ በቴዲ አዋሳ ቤት ማድረግ እንችላለን። አንተ የምትናገረው ልሳን መጽሐፍ ቅዱስ አያውቀውም። እኔ የተፋውት ልሳን ልክ አይደለም ብዬ ተውኩት። ልክ ነኝ፣ መጽሐፍ ቅዱስ ስለማያውቀው። ስለዚህ እያንዳንዱን ነገር እናነሳለን። ሐዋርያቱ የተናገሩት ልሳን ዛሬ ፕሮቴስታንቱ የሚናገረው ልሳን ነው ወይ የሚል ጽኑ ሙግት እንወያያለን። እንዲህ ነው ልንግባባና ትውልዱን ልናስተምር የምንችልበት እውነት። ይሄንን ላልሰማሰሙልኝ ለቀለም ወርቅ አተንፍሱ አበበ ግልጽ የውይይት ጥሪ በንጹህ ሕሊና አቀርብ ያለው ልሳን፣ እንዲሁም የዘላለም ሕይወትን ጉዳይ ድህነትን፣ ነገረ ድህነት ይህንን አደራ አደራ አቀርቡልኝ። በሶስተኛ ደረጃ ዛሬ ማነሳው ለጠቅላላ የፕሮቴስታንት ወንድሞች እኛ የአምልኮ ዝማሬ ለእግዚአብሔር እንዘምራለን። የክብር የምስጋና ጉዳይ ጥልቅ ስለሆነ እማምላክ ወላዲተ አምላክን መላእክቱን ሰማዕታቱን እናመሰግናለን። በእርግጥም የምጠይቃቸው ጥያቄ ዝማሬ ለእግዚአብሔር ብቻ የሚል የመጽሐፍ ቅዱስ ቃል አለ? በዝማሬ ዙሪያስ አዳሽ ነን ብለው ከካቶሊክ ቤተክርስቲያን የወጡት ሉተር፣ ዝዊንግሊን፣ ካልቪን ምን ይላሉ? አሁንም አስምራችሁ ስሙኝ። በእርግጥ ሉተር በወጣ ጊዜ በ99 ቴሲሱም ሆነ በተለያዩ መጽሐፍት በካቶሊክ ቤተክርስቲያን ላይ ዝማሬን በተመለከተ ነገር ዝማሬ ለ ቅዱሳን ዝማሬ ለመቤታችን ለቅድስት ድንግል ማርያም አያስፈልግም ብሎ የተወያየበት የተከራከረበት ዝማሬው አይገባም ያለበት ዝማሬ ለእግዚአብሔር ብቻ ብሎ በደንብ ስሙኝ። መጽሐፍ አለ ካለ እንድታስቀምጡልኝ እፈልጋለሁ። ሁለተኛ፣ ዝዊንግሊንድ በግልጽ አማርኛ እሱም ስለዚህ ጉዳይ ምን ብሏል? በእርግጥ ዝማሬ ለእግዚአብሔር አይገባም መዘመር የለብንም የሚል ከመጽሐፍ ቅዱስ ቃል የሚጻረር የሉተርንም ቃል የሚቃወም ሀሳብ ዝዊንግሊ አላነሳም። አላነሳም የምትሉ ከሆነ ዝማሬ ለእግዚአብሔር ይገባዋል የምትሉ ከሆነ በየትኛው መጽሐፍ አስቀመጠ? በሶስተኛ ደረጃ ካልቪን በዚህ ጉዳይ ላይ ምን ብሏል? ከመጽሐፍ ቅዱስ ውጪ ሌላ ዝማሬ ልንዘምር አይገባም ያለበት ነገር ግልጽ ይታወቃል። ይሁንና እና ሐዋርያው ቅዱስ ጳውሎስ በታሰሩ ጊዜ ዘመሩ ዝማሬ መጽሐፍ ቅዱስ ላይ ብቻ ቆሟል። ካልቪን በዝማሬ ዙሪያ የተናገረውን መጽሐፍ ዋቤ አድርጋችሁ እውነት ለመናገር ከዛ ውጪ ዝማሬ አይገባም የሚል መልስ ልታቀርቡልን ትችላላችሁ ትችላላችሁ። የካልቪን ትምህርት እንደ ጆቫ ቤትነስ 150 መዝሙርን እንዴት ያየዋል? እውነት እንነጋገር። ዙንግሊንግ ፈጽሞ አይገባም ብሏል። እንግዲህ የእነዚህ ሰዎች ልጆች ናቸው። ሉተር ዝምጭጭ ነው ያለው። እንግዲህ የእነዚህ ልጆች ናቸው። እስቲ ፓስተር ጻድቆ አብዶ እኛ ከሶስቱ ሪፎርመሮች ውጭ አይደለም ወይ ካልቪን ወይ ዝዊንግሊንግ ወይ ሉተርነን። ስለዚህ በዝማሬ ዙሪያ ፕሮቴስታንት ወንድሞቻችን የቱ ጋን ያላችሁት በውስጥ ጻፉልኝ፣ በልጹልኝ፣ አጠይቃቸዋለሁ። ከዛ በተረፈ እግዚአብሔር ቢፈቅድና ብንኖር ዓርብ ዕለት ወይም ቅዳሜ ዕለት በወንድማችን ቴዲ ዋሳ ቤት የዝማሬ ቃል እግዚአብሔርን የምንካፈልበት ጠንካራ መርሃ ግብር አለን። ሁላችሁም በዛ እንድትገኙ ይሁን። ላለው ስለ ሁሉም ነገር እግዚአብሔር ይመስገን። የላይ ፕሮግራማችን እንደ እግዚአብሔር ፍቃድ እንቀጥላለን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁለት የማልደራደርባቸው ነገሮች ኦርቶዶክስ ተዋህዶነቴ ደግሞም ኢትዮጵያዊነቴ ዛሬ የኤርትራ የኡጋንዳ የኢትዮጵያን ሰንደቅ ይዤ ነው በሚዲያ የመጣሁት። በቅዳሴያችን ላይ ሶስቱ ሀገር ይጠቀሳሉ። በእርግጥም እውነታዊ ነው። ወደ ቅዳሴ ቅረቡ፣ ወደ መቅደሱ እንቅረቡ። ለእያንዳንዱ ነገር ቅድስት ቤተክርስቲያን መልስ አላት። ምሽት በታቦቱ ዙሪያ መልስ እንሰጣለን። ሰላም። እግዚአብሔር ከወላችሁ ጋር ይሁን። ሰላም ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፊ በልልኝ እናቴ ሁሌ ምኖርልኝ ሰላምሽ ከፊ በልልን እናቴ